ኢትዮጵያዊነት ደጋግማችሁ እንዳላችሁት ብዙ ፈተና ውስጥ ወድቋል። አንደበታቸው ያልተገራ ታሪካቸውን በቅጡ የማያውቁ በዘመናዊ የጎሳ ፖለቲካ የሰከሩ ሰዎች የሚያረክሱት ሆኗል። አድዋን ደጋግማችሁ ደጋግመን እናነሳለን አንስታችኋል። አድዋ ላይ የነበረን ባንዲራ የአድዋ አባቶቻችን የሞቱለትን ባንዲራ ይዞ መታየት መልበስ ከማስነወር ከማሰደብ አልፎ የሚያሳስር የሚያስደበድብበት ጊዜ ላይ ደርሰናል። በአጋጣሚ እኔም በዚህ በባንዲራ ምክንያት ናትናይል አለ ከናትናይል ጋር ታስረን ነበር አስራ ሁለት ቀን ለምን ይህንን ባንዲራ አደረጋችሁ በሚል ግን፣ ያ አድዋ ላይ የታየው የኢትዮጵያዊነት መንፈስ ዝም ብሎ መንፈስ አይደለም፣ የሚሞት መንፈስ አይደለም፣ ተዳፍኖ የሚቀር መንፈስ አይደለም። በየዘመኑ እንደዚህ አይነት ፈተና ውስጥ ወድቀዋል። ለምሳሌ ዘጠና ሰባትን ታስታውሳላችሁ። እስከ ዘጠና ሰባት በነበረው ጊዜ ውስጥ ኢትዮጵያዊነት በጣም በፈርጣማ ክንዶች የተመታበት ጊዜ ነበር፣ እና ኢትዮጵያዊነት የለም ተዳክሟል፣ ኢትዮጵያን የሚል ዜጋ የለም በተባለበት ጊዜ ነው አገር ምድሩ ኢትዮጵያ ብሎ በዘመናዊ ኢትዮጵያ ታሪክ ውስጥ ታይቶ በማይታወቁ ሁኔታ የሰለጠነን ፖለቲካ ኢትዮጵያውያን ያሳዩበት ሁኔታ ታስታውሳላችሁ። ስለዚህ ለእኔ ኢትዮጵያዊነት የእሳት አሎሎ ነው። የእሳት አሎሎ ነው፣ ይሞክሩታል ይገፉታል፣ ሊቀብሩት ይሞክራሉ፣ ግን ትቢያውን አራግፈው ይነሳል።